ሰላም ጤና ይስጥልን ተመልካቾቻችን። ከሸካ ቴሌቪዥን የእሳቱን ዜና ይዘን ቀርበናል። ከአማርኛው በተጨማሪ በሸኪኖኖ እና በኦቶ መጃንግ ዜናዎቻችንን ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ከዜናዎቹ ጋር ትግስት በዛብነኝ። ቀዳሚ ወዳደረግናቸው ዜናዎች ስናመራ በሸካ ዞን ልዩ አዳሪ ትምህርት ቤት የሚማሩ ተማሪዎችን ለመለየት የመግቢያ ፈተና መሰጠቱን የሸካ ዞን ትምህርት መምሪያ አስታወቀ። በዞን ደረጃ አዳሪ ትምህርት ቤት ስራ መጀመሩን በተማሪዎች መካከል መነቃቃትን ይፈጥራል ተብሏል። ታሪኩ ታደሰ ዝርዝሩን አዘጋጅቶታል፣ በዛብህ ታደሰ እንደሚከተለ ያቀርበዋል ከቅርብ ዓመታት ወዲህ እንደ ሀገር በትምህርት ላይ በተካሄደው ለውጥ ምክንያት በተለይ ከፍተኛ የትምህርት ተቋማት ላይ የሚገቡ ተማሪዎች ቁጥር እየቀነሰ መምጣቱ ይታወቃል። ይህን ችግር ለመቅረፍ የዞን ትምህርት መምሪያ ከሚዛን ቴፒ ዩኒቨርሲቲ ጋር በመተባበር በርካታ ስራዎችን ሲሰራ እንደነበር ነው በመምሪያው የትምህርት መሻሻል ዳይሬክቶሬት ቡድን መሪ አቶ ታምሩ ገብቶ የሚገልጹት። አሁን ደግሞ ባለው ሁኔታ ያለውን ጊዜ ተጠቅመን መሄድ የምንችለውን ያህል እነዳለን በምል በእጃችን ባለን የሄድንበት ነው አሁን በእንደ ዞናችን እየደገፈን ያለው ዩኒቨርሲቲ መንግስት ብቻ ሳይሆን የዞኑ ልማት ማህበርም ከጎናችን ሆኖ እየደገፈ ያለበት እውነታ አለ። በዞን ደረጃ በ2016 ዓመተ ምህረት ክልል አቀፍ ፈተና ወስደው ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል ተለይቶ በሶስት የፈተና ጣቢያዎች መሰጠቱን ያነሱት አቶ ታምሩ ይህ ስራ ተጠናክሮ እንደሚቀጥልም ገልጸዋል። ወረዳ ውስጥ ካሉት በስምንተኛ ክፍል የተሻለ ውጤት ያስመዘገቡ ተማሪዎች ተመልምለው ከየትምህርት ቤቱ ከዛ የተሻለ ውጤት ያላቸው ተማሪዎች ከየትምህርት ቤቱ ሸካ አዳሪ ትምህርት ቤት ዘንድሮ ለመጀመር ስለታሰበ በሚቀጥለው በአስራ ሁለተኛ ክፍል እነዚህ ተማሪዎች ሲደርሱ መቶ ፐርሰንት ተማሪዎች ወደ ዩኒቨርሲቲ ለማስገባት የታሰበ ሀሳብ ተይዘው ነው። በሚዛን ቴፒ ዩኒቨርሲቲ የቴፒ ግቢ የአካዳሚክ ፕሮግራም ዳይሬክቶሬት መምህር አሳየሸቱ በበኩላቸው ዩኒቨርሲቲው ጋር በመሆን በዞን አንድ ልዩ አዳሪ ትምህርት ቤት እንዲከፈት በተካሄደው ጥናት መሰረት በርካታ ተግባራት መከናወናቸውን ነው ያነሱት። መጀመሪያ ስንነሳ አንደኛው እንደ ዞን ያሉትን የተሻሉ ተማሪዎችን ወስደው ጥሩ ውጤት ለማስመዝገብ ነው። ይህ ተግባር በትምህርት ላይ የተፈጠረውን ስብራት ይጠግናል ተብሎ እንደሚታመንም ተናግረዋል። ከተፈታኝ ተማሪዎች መካከል ተማሪ አቡነ አረጋኝና ተማሪ አንድነት ብርሃኑ ለፈተናው ቅድመ ዝግጅት ሲያደርጉ መቆየታቸውን ገልጸው ይህን እድል በማግኘታቸው ከፍተኛ ደስታ እንደተሰማቸውም ተናግረዋል። መንግስት መንግስት እየደገፈ ሁሉን ነገር እየቻለ ብማሪና ከታች የሚወጡትም ተማሪዎች በጥሞና ትምህርታቸውን ተከታትለው በጥሩ ሁኔታ እንዲማሩ በተሻለ ትምህርት ተምረን እኔም ካለፍኩኝ በተሻለ ተምረን የምናስመዘግበው ውጤትና ሀገራችን ወይም ዞናችን እንደምናስጠራ እርግጠኛ ሆነን ለመማር። የመግቢያ ፈተናን ያለፉ ተማሪዎች በቀጣይ ሳምንት የዘጠነኛ ክፍል ትምህርታቸውን በሚዛን ቴፒ ዩኒቨርስቲ ቴፒ ግቢ ውስጥ በተመቻቸላቸው ቦታ ተገኝተው እንደሚጀምሩም ተገልጸዋል። በህገ ወጥ መንገድ የተያዘውን መሬት በሊዝ አዋጅ መሰረት ወደ ህጋዊ ስርዓት ማምጣቱን የማሻ ከተማ አስተዳደር አሳወቀ። ማዘጋጃ ቤቱ መሬት ለተለያዩ አገልግሎቶች ዝግጁ ማድረጉን ይፋ አድርገዋል። አስማማው ኃይሉ ተጨማሪ ያለው። ዘለግላለ ጊዜ በሄክታር የሚቆጠር መሬት በከተማ ክልል ውስጥ ከነበራቸው ግለሰቦች አንዳንዶች ለችግራቸው ማቅለያ በሚል በሰፈር ውል መሬት ሸንሽነው ሸጠዋል። ይሄ ቦታ ህገ ወጥ ነው ተብሎ በከተማ አስተዳደርና በማዘጋጃ ቤት በዚህ ይዞታ ውስጥ ያሉት በዚህ ቀበሌ ውስጥ ያሉት ድሆች፣ የገበረ ልጆች፣ ምሁራን ያሉበት ነው። ማሽን በመግባቱ በጣም ደስተኛ ነን። በአካባቢው የመሰረተ ልማት መብራት፣ ውሃና መንገድ ባለመግባቱ ለዘመናት መቸገራቸውን ያስታወሱት ባለይዞታዋ አሁን ላይ መንግስት ይህንን ችግራችንን ታሳቢ በማድረግ በቅጣትም ቢሆን የሰጠን ውሳኔ ፍትሐዊ ነው ሲሉም ተናግረዋል። ቀጣይ ደግሞ ከዚህ የበለጠ ማሽን እየሰራ ከፈታን አድርጎ ቦታችን መሰረተ ልማት ገብቶ ደስተኞች እንደምንሆን ባለሙሉ ተስፋ ነን። ይህንን ተከትሎ መሬት በገዙ ህጋዊ ያልሆኑ ግለሰቦችና በከተማ ማዘጋጃ ቤት መካከል ጉዳዩ የመልካም አስተዳደር ጥያቄ ሲያስነሳ ቆይቷል። ይሄ የምናየው አካባቢ በማስፋፊያ ምክንያት ከቀድሞ ከማሻ ወረዳ ወደ ማሻ ከተማ የተጠቃለለ ነው። በተለምዶ ቃከራ እየተባለ በሚጠራው አካባቢ የሰፈሩትን ህጋዊ ያልሆኑ ዜጎችን ወደ ህጋዊነት ለማምጣት በክልል ደረጃ በወጣው አዋጅ ተንተርሰን እየሰራን ነው ያሉን የማሻ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ገብርኤል ዜና ናቸው። ህጋዊ ከማድረግ አኳያ በደንብ ቁጥር 001 ዝባር 2015 በመመሪያ ቁጥር 01 02 2015 መሰረት በአማካይ የሊዝ የአካባቢ የጨረታ ዋጋ በአማካይ በካሬ ሜትር 784 ብር 50 ሳንቲም ሆኖ፣ የከተማው ከንቲባ አቶ ሰራዊት አየነው በበኩላቸው የህዝባችንን የመሰረተ ልማት ጥያቄ ለመመለስም ሆነ የጤና ተቋማትን ለመደገፍ የምናገኘው ሀብት ከመሬት በመሆኑ ዘርፉን በጥንቃቄ መምራት ያስፈልጋል ብለዋል። የከተማው ገቢ የተመሰረተው መሬት በማስተዳደር ላይ ነው። መሬትን የምናስተዳድርበት መንገድ ለገቢ በጣም ወሳኝ ነው። መሬትን ከአዋጅ ውጪ ማስተዳደር አይቻልም ያሉት ከንቲባው በማወቅም ሆነ ባለማወቅ አዋጁን በምጥስ ተግባር ላይ ያሉ ወገኖች ቆም ብለው ማሰብ ይጠበቅባቸዋልም ሲሉም በማከል የህዝብ መረት አሰራር አለው መመሪያ አለው፣ በዛ መንገድ መሄድ ስላለበት ነው። ከዚህ በኋላ ጥሰት የሚፈጽም አካላትም ተጠያቂነቱም ከፍ ያለ ነው። በመጨረሻም ከጊዜ ወደ ጊዜ እያደገ የመጣውን የግብርና ስራ በመቀላቀላቸው ተጠቃሚ መሆናቸውን አርሶ አደሮች ተናገሩ። በአትክልት መስኪ የተሰማሩ የአንድራቻ ወረዳ አርሶ አደሮች ውጤታማ መሆናቸውን ተናግረዋል። በዛብህ ታደሰ ተጨማሪ ያለው መንግስት የአርሶ አደሮችን ልፋት በውጤት ለመቀየር ዘርፈ ብዙ ተግባራትን እያከናወነ ነው። የመሬት ለምነት ከሚያሳድግ ማዳበሪያ በተጨማሪ የአገዳና ብዕር ሰብሎችን ምርጥ ዘር በተመጣጣኝ ዋጋ እያቀረበ ይገኛል። ጣቢያችን የመስክ ምልከታ ባደረገበት አንድራቻ ወረዳ ሸበና ቀበሌ በድንች ሥራ የተሰማሩ አርሶ አደሮች በትንሽ ካፒታልና ና ይዞታ ላይ ሰርተው ውጤታማ መሆናቸውን ተናግረዋል። ካፒታል መጀመሪያ የለኝም ነበር። አሁን እዚህ ከመጠው ባለኝ በትንሹ ካፒታል ጀምሬ አሁን ብዙ ወደ መስፋት ጀርጃደር ይሻለሁ ዋጭነት የምኖረው ድንች ነው የምለው አሰብኩና ድንች ሰራው ባለባመትም ሰርቼ አገኝቻለሁ። የአትክልት እርሻ በተለይም ድንች በአጭር ጊዜ ውስጥ ውጤታማ የሚያደርግ መሆኑን የገለጹት አርሶ አደሮቹ በርትተው በመስራታቸው ኑሯቸው በመሻሻል ላይ መሆኑን ይናገራሉ። በድንች ለውጥ የተነሳው እዚህ ገጠሪ ቆርቆሮ ቤት ሰርቼ ከዛ ተነስቼ ደግሞ አሁን በወረዳ አራት ሳርቪስ እና አንድ መኖሪያ ክፍል ተሰርቶ አሁን ተጠናቅቆ በከራይ እየተሰጠ ነው። ለውጥ ያው ከከተማ ቦታም አለን፣ ሰርቪስም አለኝ፣ መኖሪያ አለኝ እና ለመጮ ደሞ ከዚህ ሌላ ደሞ ቀጥላሉ ብዬ ነው የሚገመተው። አሁን ላስመዘገብነው ውጤት የመስኩ ባለሙያዎች ድጋፍና ክትትል ድርሻው የጎላ በመሆኑ ተጠናክሮ እንዲቀጥል ጠይቀዋል። ሁል ቀን በቃ ምን እንደምንሰራ የት እንዳለን፣ ዛሬ ምን እንዳቀድኩ፣ ነገ ላይ ምን እንደምሰራ በድንች ለመትከል ደርሰዋል ወይ ቃሪያ ለመትከል ደርሰዋል ወይ አሁን ጥቅሉን እዛ ወስጃ አሳያቸዋለሁ። እንደውም ከኔ ጋር አብሮ ነው ሲያሪሙ የነበረው ማዳበሪያ በሰትና ዘዘር መንግስት እነንብ

የአንድራቻ ወረዳ ግብርና ደን አካባቢ ጥበቃ ጽፈት ቤት ኃላፊ አቶ አክሊሉ ሸነኖ እንደገለጹት ወረዳው ለአትክልትና ስራ ስር ምርት ተስማሚ መሆኑን ገልጸው በዚህም ትኩረት ተሰጥቶት በስፋት እየተሰራ መሆኑን ገልጸዋል። ድንች ደግሞ በአጭር ጊዜ ውስጥ የአርሶ አደር ኑሮ ሊቀይር የሚችል ተግባር ከመሆኑ ጋ ተያይዞ አሁን እዛ ላይ እንደ መንግስት ብዙም ትኩረት አድርገን አለን። ምክንያቱም አርሶ አደሩ ሰልጥነዋል፣ በራሱ ነው የሚያቅደው፣ በራሱ ነው ከዚህ ማዳበራ ጭኖ እየወሰደ ያለውና ስለዚህ እሱም በስፋት እየተሰራ ከተሻለበ ተግባቦች አሉ። መንግስት ምግቤን ከጓሮዌ በሚል መሪ ቃል እየመራ ያለውን የከተማና የገጠር ግብርና አዘምኖ ለመጠቀም ቅንጅታዊ አሰራርን መዘርጋት ወቅቱ የሚጠይቀው ተግባር መሆኑ ይታመናል። ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች የተከታተላችሁትን ይመስሉ ነበረ። የሸኪኖኑ ዜና ወደ እናንተ መድረስ ይቀጥላል። አብራችን ሁኑ።